ማሽ ያጋጥምም አይደለም ችግር ያጋጥማል። ሀይሚን እደርስልኛለች አይደለም። በቃ እኔ ድርሻ የፈለኩት ምን እንደሆነ ጊዜው የምናወራበት ጊዜ አይደለም። የሰው ልጅ አሁን እኛ አንዴ ወደናቸዋል። እኔ እንድትከራከርኝ አልፈልግም። እኔ ክርክር አይደል የምፈልገው። ፊፊዬ፣ አንቺ ሀይሚን የምትወጃ ከሆነ ቪዲዮዋን ላይክ አድርጊ፣ ቆንጆ ቆንጆ ኮሜንት ጻፊ ከላስ

ዛሬ ይሄን ነገር የምትናገሪው ለምን እዛን ቀናት ልናችኝ? እሺ፣ እኔ ቲክቶክ ላይ ያለሁኝ ነው

ኖ ሲያመን ሁሉም እኮ እሷ የሆነ ነገር ስትሰራ ማለት ነው። እግዚአብሔርን እስቲ እያቸው ዛሬ አንድ ሁን ብሎ ከሌሊቱ አራት ሰዓት ቁጭ ብሎ ጋስቲ ላይ ተቀምጠው ነው ምሉ። ትናንት ሲረግጧት የነበሩ ሰዎች ናቸው ዛሬ ሚክር። ትናንት ሲረግጧት የነበሩ ሰዎች ናቸው። ዝም አንድ ሰው እንዳይነግርሽ። አይ አይ፣ ስሚ ስሚ ስሚ፣ አሁን እንትና ተበቀለኝ። እኔ ስለ ብሩክ አይመለከተኝም፣ ነገርኩሽ። ስለ ብሩክ ስለ ሃይሚ እንዴ፣ ስለ ሃይሚ እዚያን ቀን ለምን አይመለከተኝም? ከሌለው ሺኬ ላምጣልሽ። ከሌለው ካልሰማችሁ፣ ምን ላድርግሽ? ምን ላድርግሽ? ከሌለው እሺ እስክሮል ሳደርግ መጣው መጣችሁልኝ። እስክሮል ሳደርግ አጋጣሚ የሀዩ ቤት ስለሆነ ሀዩ ቤት ገባሁ። ዛሬም እዚህ ላይ ናችሁ። ሀዩ ቤት ራሱ ስትረገጥ ማለት ነው፣ በሷ ሰበብ። ለምን ለሀዩ ገብተሽ ምክራ ሰጪም ነበር ብኖር። ኢማ አንድ ነገር ልንግሽ፣ እኔ ኪያ የምታወቀው ፊት ለፊት በመናገር ነው። የተሰማኝን የምናገር ሰው ነኝ። ሽጉጥ ቁጥ የምወድ ሰው ፍለፊት፣ ወንዶች የሆነ ወንድ ያልነበርኩ እሺ፣ ያልነበርኩ። ከየት ላምጣው ከየት ላምጣው። ሴት ላይ አትፍረዱ። ለማንኛውም እግዚአብሔር ይቅር ይበላችሁ፣ ንጹ ልቦና ይስጣችሁ። ለእናቱ ምርቃትሽን ይማ ምርቃትሽን ማለት ነው። እሷ ያዡ ለአንቺ ልቦናን ቀልብ ሚስጥሽ አይዶን። እኔ እያልኩ ያለሁት መጀመሪያ አስተውኝ፣ የትላንትናው የትላንትናው አደጋ ለሁላችንም ደውል ነው። እኛ ስለ ራሳችን እናስብ፣ እንጸልይ፣ በሰላም ለሀገራችን ያብቃን ነው እንጂ ያልኩት። እከሌ ለምን ተናገራችሁ፣ እከሌ ለምን ትናገራላችሁ አላልኩም። እኔ ስለ ዩቱበሮች ማውራት አልፈልግም ያልኩት በጅምላ እየሰማችሁ ስለሆነ ለማገናዘብ ተናገሩ። እንከባበር፣ አንሰዳደር፣ ፍቅር እንሁን ነው በቃ ካላስ። እኔ ሌላ ምንም የተናገርኩት ነገር የለም። ማርታ ግን መናገር የምትፈልጊው ሌላ እኔ የማወራውን ማሞ ሌላ የምትወቂው ሌላ። መጀመሪያ አንድ ሰው ለመናገር አንድርስታ ለማድረግ ይለኝ። አሁን ለምሳሌ ለአትጣሉ በቃ ይህ ማርቲ ጋር ትጣይ ለሃይሚ ብለሽ ብሩ እውነት ለመናገር እኔ እኔ ቸገረኝ ብዬ ሚዲያ ላይ በወጣ የምትረዳኝ ማርታ ነች። አንቺ ትረጅኛለሽ፣ ኦፍኮርስ። እኔ ደግሞ እንደዚህ የሚያደርጉልኝ እህቶችን እርስ በርስ ሲበሉ ማየት አልችልም። ሃይሚ ትይ ታሰደበች። ሴት ሆናችሁ ምን ትላላችሁ? ፖለቲካሽን እኔ ምን አገባኝ። ስለ ሃይሚ እና በዚህ ሰዓት የሚያሳስበኝ እኔ በሰላም ሀገር ይገባለሁ። አዎ ሀይ አዎ ዩቲዩበሮች እንደማይደርሱ ቪዲዮ እንኳ ታአሁን እኔ የሆነን ሰው ደግፌ እንዲህ እንዲህ እንዲህ እላለሁ። የሆነ ነገር ቢደርስልኝ በውስጥ ጽፌ እራሱ የሆነ ቪዲዮ ስሩ ሊብል ያንን አንብበው ወይም አላየነውም ሊሉ ይችላሉ። ይሄ አንደርስታንድ ይገባኛል። ለእኔ ግን የስደተ እህቴ አሁን ትናንትና መሲን ማርታን ባስቀይማት ታያት እንደዚህ እኮ ናት ቢባል ያንን ነገር ያስቀይማታል። ልትረዳ ትችላለች። እንደዚህ መሆን የለበትም። ትዝ አይላትም ጭራሽ። ይገባኛል ይገባኛል ገብቶች፣ እኔ አልኳቸው ይህንን ነው። በቃ እንጸልይ ነው። አሁንም የትላንትና ነው ደውል፣ የትላንትናው ደውል ለሁላችንም ነው እንጂ የምንጣራበት ጊዜ አይደለም። ይሁን ትላንትና ይማ ኳታር እንትን ተባለ ሲባል ሁላችን የተሰማን ስሜት ታውቁታላችሁ። ገባሻል ነገ ላይ አንቺ ያለሽበት ሀገር ቢሆን አስበሽዋል ምን እንደሚሰማ። ገባቸውን እኔ ያልኩት ያንን ነው። ሌላ ነገር የተናገርኩ ማርታ ማርታነሽ ማርታ አይዶኖ ስምሽ ራሱ በምንኛ እንደጻፍሽ ተቀጣጥሯል ወይ፣ ደግሞ እኔ ማንበብ ችሎት የቀንሱ ይሆናል። አይዶኖ አይደለም ተቀጣጥሯል የቀለል እንኳ ተቀጣጥሯል እና ማንበብ አልቻልኩምማርታናት ነው መጀመሪያ ዘገባሽ ኢማ አንድ ሰው ኢማ አንድ ሰው እኔ ሳወራ አዩ

እኔ ምር እኔ ሀዩን እና ማነች ብሩክና ሃይሚን ልደግፍ ነው እንደ እንትን ከኢትዮጵያ አረብ ሀገር የመጣሁት አይደለም። እኔ ጀስት ሪላክስ ነበር የማደርገው አሁን ገበች ከእናንተ ጋር ስስቅ ስጫወት ታይሜን ሳሳልፍ እዚህ ጋ ያለውን ፕሮብሌሞችን እንዳለ መረሰው ከእናንተ ከእህቶች ጋር ነበር። ግን ነገሮችን ስታይ ጥሩ መስመር አይዝም፣ ከብሶጎች ጋር እንጣላለን። እንደዚህ ሲሆን ደግሞ እኔ ሺህ ዓመት አልኖርም። ዛሬ ልሙት ነገ የማላውቅ ሆኖ ብዙ ሰው ነው የምታስቀይም ከዛ ሁሉ የምታደርጊያለሽ ገለልተኛ ትሆኛለሽ። ገለልተኛ ስትሆኚ እናንተ እህቶች ስትጣሉ ሳይ ደግሞ ምን አልኩኝ? ገባሁና አትጣሉ ለስንት ማለት ይሄ ጊዜ የምንጣላበት ጊዜ አይደለም፣ በፍቅር አንድ እጅ ለእጅ ተያይዘን አንድ የምንሆንበት ነው። ለማንኛውም ግን ሀዮ የእኔ ቆንጆ ስላዳመጥሽኝ፣ ከቤት ስላላስወጣሽኝ ሞክሮ አሁን እኔን በምንም ነገር የማንገናኝ በድንበርም ሆነ በምንም የማንገናኝ ሰዎች በሆነ ሰው ደጋፊ ሁኜ የሚያሮጡኝና የሚያብጠረጥሉኝና የሆነ ነገር ቢያገኙብኝ ያ ፎቶ ቢኖረኝ ያው እንደሚዘቀዝቁኝና በጣም ልበቀሉ እንደሚፈልጉ ሰዎች አሉ። በምንም ተገናኝተን አይደለም፣ በሆነ ሰው ደግፌ ተገናኝተን በዛ በመጋጨት ነው። ገብቶሻል? ያንተ ይው ብዙ ልጆች ጋር ብሎክ የተደራረግኩት አለኝ። በምንድን ነው ያው እንተዋወቃለን። ገብቶሻል? በምንም ተገናኝተንም አይደለም እኔም እንደዛ ብሎክ ያደረኳቸው ልጆች ወይም የሰደብኳቸው ልጆች አሉ፣ የሰደቡ ልጆች አሉ። እዚሁ የተነሳ ማለት ነው። አንዳንዴ አሁን እንትን ያልሽኝ ነገር፣ የመልእክት ያስተላለፍሽው ነገር ለእኔ እስከሚመስለኝ ድረስ ነው ተረድቻለሁ፣ ለእኔ ለራሴ ማለት ነው። ግን የሆነን ሰው ወደሽ ያን ሰው እንትን ሲሉት ኢሞሽናል ተወኛለሽ አትችም፣ በዛ በሚለው ሁኔታ ነው። ይሄ ደግሞ ምንድነው የቀልብ መድረቅ እና ነፍስን ወደ ራስ አለመመለስ ነው። ትረዳለሁኝ፣ እኔ ለራሴ ማለት ነው ገብቶሻል። እና እኔ እንደበኩሌ ያስተላለፍሹ መልእክት ለእኔ ለራሴ የሚጠቅመኝን ወስድ ያለው ስልሽ ነው። እያወጣጠች እንዲአራ እየሰሞሽ እኔ እኮ እየሰሞሽ ነው። ዝም ሲል ወጥቼ ነው ወጠሽ ነው እያልኩ እኮ ነው። አይ ስለጨረስኩ ነው። እና መልክ የኔ ቆንጆ፣ ምን አለ መሰለሽ የሰው ልጅ ሲመክርሽ አንቺ የምትፈልጊው መርጠሽ ከአንቺ ጋር ሚስማማዋጁ ሁሉን አይወሰድም። ምክንያቱም ይሄ የልኪ እያስተሳሰብ ነው። ሲቀጥል ደግሞ እኔ እስቲ እውነት ማነው አስገቢያቸው? ለምንድን ነው አስገብኝ እያልሽ ማታ አስገቢያቸው? ስ ትኩረት ሀሳባቸውን እንትን ይበሉ፣ ግን ነገ ላይ ቆ ቆም ብላችሁ ራሳችሁን አስቡ እስቲ። ትላንትና ብዙ ቲክቶክ ላይ የማይጠፉ ልጆች አሉ። ሲጠፉ የት ጠፉ፣ እከል የት ጠፋ ብለን የፈለግነው ሰው አለ? የለም። ገስት ላይ እስካለ ድረስ ነው ትዝ የምንባባለው። ከዛ ከወጣሽ ከጠፋሽ፣ ጠፋች ነው። ግን ያች ልጅ በሆነ ዩቲዩበር የተነሳ ቤተሰቦቿ ተዘቅዘቋል፣ እሷ ተዘግዘቃለች። ያለብህ ስማም ስድብ ደግሞ በሽታ ቢሆን ኖሮ ፓራላይዝ ያልሆንኩት ነገር የለኝም። ምን ያለሽ ፎቶ እኔ ቲክቶክ ላይ ያለዩክ ያ እንዴት ናቸው? ወይ ደህና ነሽ? አለመኖርሽ ይሻልሻል። በቃ እኔ ታውቂኛለሽ፣ በባህሬ እኔ የፈለግኩትን ተናግሬ እወጣለሁ እንጂ ከዛ በኋላ ወዲያውኑ ዲሌት የማደርገው ከአእምሮዬ። ምክንያቱም አንተዋወቅ አታውቂኝ ብሩኬን ስለምወደው እውነትሽን ነው። መጀመሪያ እራስን ነው ሰውን ለመውደድ ራስን መውደድ ያስፈልጋል አይደል? እኔ ራሴን ሳልወድ ሰው ወዳለው ፌክ ነው፣ ፌክ ነው ማርያም። ሰው እራሱን ሳይወድ ሰው ወዳለው ሲለኝ እኔ አላምንም። መጀመሪያ እራሱን መውደድ አለበት አሁን

መስዬ ዳናነሽ ናሮራንቺ ኪዩ ብላ ነው የገባችው። ዚ ፈልጋሽ ነው ብላ ነው የገባችው። ዜድ የኔ ቆንጆ ነይ አውሪ። ሳልወጣ የቀረብ ምንትን ካለ እኔ ተናገሪ። ዜድዬ ድምፅሽ ምንድን ነው? አይሰማም። በጣም ፈላብሽ ትክያ ማለት ነው ሰው የጠፋመሶ አፈር ትብላሽ አንቺ ነሽ ዜድ ሲባልኩ የትኛው ዜድ አንቺ ገና ለገና ሶስት አራት ፎቶች ተገለበጠና ፌመስ ሆንኩ ብለሽ ኩራትሽ መከራ መፈመስ ብርቅ መፈመስ ብርቅ ነው ወይ ምን ሆነሽ ነው የጠፋሽው ነው አንድ ሰው እኔ እኮ ታዘቢያቸዋለሁ በውስጥ ክዬ ምን ሆነሽ ኢንቦክስ ምን እንደው ኢንቦክስ የከፈተ ነው አልዘጋሁት እና ምን ሆነሽ ነው ክዬ ጠፋሽው ያለኝ አለ የለም ምድረ ደግሞ እኔ ነበርኩ መሳል ግን ትችኋል እን ብሎሻ እኔ እንዴ አተሰደ አለሁልሽ ደህና ነኝ ፒስ ነው አለሁልሽ ደህና ነኝ እንዴት ነሽ ነው ማለትቸው። እስቲ እስቲ ላውራሽ እንጂ በውስጥ አይ፣ ነይ ነው የተፈጠረ ነገር የለም ላውራሽ ነው ብላ ነው ምክር እየሰጠች ነው። እኔማ መሲንን ዘግዘግ እንዳሳብ እክዬ ማለት ነው። መሲንን ዘግዘጋት ነበረ ደና ፎቶ የላትም አሉ። እስቲ ደና ደና ፎቶ ተነሺ ወይኪ። ዘዱ ምን እንደሚያስቀኝ ታውቃለች። ሰው ባላሰበ ሰው ባልዋለ ወይ በል እሱ ይቱም ሳይመጣ ዝም ብሎ ሰው መዘግዘግ። ኧረ ዛሬም ዝግዘጋ ማለት ነው። ዛሬም ዝግዘጋ ላይ ነው እንጂ በሰላም ንግባ ሀገር እያልኩ ነው። ንገሪያት ንገሪያት፣ ታንሶ ልጅቱ ምንም አላደረገም እኮ አልተናገረም። አንቺ ብለናት እሺ ብላለች፣ እሺ ብላለች። ምንም እኮ አልተናገረም። እኛ ራሳችን ነው እንደዚህ ያደረግነው እንጂ እሱ እኮ ምንም አላደረገም። ምን አደረገ? አዎ ማናትም የምዘቀዘቀው ጃኒ ነች። አይ አይ በነገራችን ላይ ጃንዬ እንትን አለባት የሆነ የመዘግዘግሱ ሳለባት ጃንዬ፣ እንደ ሀሳብ እንደ ሀሳብ ይህን እንትን በእንትን እንትን በይ። አረ እናንተ አትባሉ። ቅዱስ ገብርኤል አበራ አቦ ያንሳላችሁ። ሀይ አቦ ያንሳላችሁ። ዜድዬ በውስጥ ላይ እናወራለን ለእኔ ሳይሆን

ዜድ አሁን ያልገባሽ ነገር ምን እንደሆን ታውቂያለሽ? ስለ ዩቱበሮች እኛ ያገባንም ማዕረይ፣ እሷ የአማራትን በልታ ብሩኬ፣ የአማራ ሃይሚዬ ዘና ፈታ፣ የአማራትን ለብሳ ከፈለገች ተኝታ፣ ከፈለገች ተነስታ፣ ከፈለገች ቤት ከቤት ወጣ፣ ከፈለገች ሳትወጣ ኢንጆይ ታይም። አንቺስ ሐቢብቲ ተነሺ፣ በዚህ ሰዓት ተነሺ፣ በዚህ ሰዓት ጠጭ፣ ሽንት ቤት እንኳን የምገቢበት ሰዓት ተወስኖልሽ ነው። ማዕረይ ቀደኛ ናችሁ።

ከፈለገች በስሟ ኬክ አሰርታ የሚያማምር ፎቶ ትነሳብናለች። እኛ እናቴ፣ ሽንት ቤት እየገባሽ አዳሚ ፎቶሽን የምትነሽ፣ ኬኩማ ሲያምረሽ ይቀራል። ያው በኤዲት ይገባል እንጂ ለልደትሽም ቢሆን እራስሽን አስቢ። ለማንኛውም ሁላችሁንም ወዳችኋለሁ። አቅዱዝን እኔም ምን መቀዳት ብርቄ ነው። ከታች አንዷ እየገባሽ ነው። ሰላም ብያለሁ። ሰኒዬ እንዴት ነሽ? አልሞትኩም። እግዚአብሔር ይመስገን፣ በነፍስ አለሁ። እስካሁን አንቺ ታውቂያለሽ፣ የሆነ ያልቆረጥኩት ሎተሪ የደረሰኝ መስሎኝ

አሁን እስቲ ቆይ ሰኒ ቆይ ቆይ ሰኒ፣ ፎቶ መነሳት ስትፈልግ የት ነው የምትነሽው? ሳሽ ነገር ነሽ። የት ነው የምትነሽው? ወይ ሽንት ቤት ነው፣ ወይ ደግሞ አዳምሽ ስትወጣ ጀረሱን እየጠበቅሽ፣ በአንድ እጅሽ ኢንፎርሜሽን፣ በአንድ እጅሽ የከሻይን ኦርደር ያረግሽውን ለብሰሽ፣ ያው በኤዲት ይወጣል፣ ችግር የለም። ኢንፎርሜሽን ንጠልጥሎ እንደዛን የምንነሳ ሪእናተኔ ዩኒፎርም ንገሩኝ በይ። አቡዬ የኔ ቆንጆ የኔ እናት ማሄርት ድጉድ የኔ ገጣሚ አንቺ። ማናቸው? ይሄ ስዩ ማነው? ስዩ መስፍን የሚባለው ነው። ይሄ ፖለቲካ እንዳይሆንብኝ ብቻ። ስዩ የሚባል ገጣሚ አለ። እሱ በቃ መቼ ይገጥማል፣ መቼ ይገጥማል የተባላል። አጋጣሚ ነች እና ስላልጠኝ ሰዎች ፎሎ አድርጓት አቢባ። የምትወዱ ብዙዎች ነው። እኔ ወዳቸዋሉ ምናምን ይቀጥላል እኮ ተብሏል። ፓርት 2 እሺ፣ ጀም ዝም በያት ዝም በያት። ከሁሉም በፊት እኮ የተገጠመላት ሰኔ ናት። ሰኔ ቆይ ቆይ ቆይ እኛ እኛ እኛ መጀመሪያ አይደለም። አባቱ እንደኛ ማለት ነው አንቺ ነው ነው ብሎክ በማድረግ ተባበሩን ሀቢባል። እኛ አይደለንም እንዴ መጀመሪያዎቹ? ሪፖርት መጀመሪያ ተባበሩ ሀቢባ፣ ሪፖርት ነው፣ ሪፖርት ነው። ሁሉም ተ እኔ እና ምን ነው ቀኝ ስትያል ነበር ሃይሚ ማለት እኔ

ጌታ ምስክሬ ነው። በሆነ ባንቺ በሀቢባ ስም የሆነ ነገር ማድረግ አለባቸው። ደግሞ አንበሳም ሆነ ምናምን የምትወሩድ ወደ ኪያ አካውንት፣ ምክንያቱም ሀቢባ ኢትዮጵያ ላይ አካውንት የላትም። በምን ታውጣዋለች? አንበሳው በድርቅ ነው የሚሞተው እዛው ምንም ሳታበላው። ኢትዮጵያ ላይ ገብተው እንደ ኧረ እኔ ምን ይዤ ምን ይዤ ይገባለሁ? ያው የሆነ ነገር ተጀምሯል። እንደውም ጠራርገው እዛው በንትን ካላስገቡን በስተቀር ኒ አልገባም

ፎቶ እስቲ ሰኒዬ እደትሽ መቼ ነበር? የሆነ ቀን ነበር። ለ እስቲ ደህና ፎቶ ተነስተሽ ሚዲያ ላይ ያልተፖሰተ ላኪልኝ አልኳት። በውስጥ ሰኒ ውይ፣ እሽክዬ ብላ እዛ፣ ችግር የለም ምን ችግር አለ ምና ብላ፣ አሁን እንልካለሁ ብላ ብጠብቅ ብጠብቅ ብጠብቅ የለም ፎቶ። ብጠብቅ ኧረ እናቱ እደትሽ እኮ ሊያልፍ ነው፣ አንድ ሰዓት ሆነ። እንዴት ይመችሻል? ማዕረይ ልነሳስ ብት በምን ትነሻለሽ እናት ያለው ቤታቸው አንድ ሽንት ቤት። ቶሎ በይ፣ ሰዓት አልፎ። የህዝብ ሽንት ቤት እንደሚጠቀም ሰው ታይ በለሽ። ብዙ አታናግሪኝ። አሁን ልደቲ መቼ ሀቡ ልደቲ ያልደረሰም እንዴት ገና ነው።